ሰላም ጤና ይስጥልኝ። የተወደዳችሁ የቃሉ ቤተሰቦች ወንድማችሁ መሃሪ ነኝ። ባለፉ ጊዜያት የአስቴር መጽሐፍ ከምዕራፍ አንድ እስከ ስምንት ሄደንበታል። ዛሬ እናጠቃልላለን። ምዕራፍ ዘጠኝና አስርን አይተን እንጨርሳለን። ምዕራፍ ዘጠኝ በጣም ብዙ ነገር በውስጡ ስላለ የመጀመሪያውን ቁጥር ብቻ እናነሳለን። ከዛ ወደ ምዕራፍ አስር ነው የምንሄደው። የዛሬው ርዕሳችን መልካም መሪ መርዶኪዮስ በሚል ርዕስ ነው። መልካም መሪ መርዶኪዮስ በሚል ርዕስ አጭር ቆይታ እናደርጋለን። በዛው መጽሐፉን እንጨርሳለን። እስካሁን ግን ምናልባት ስንማማር መጽሐፉን እየሄዳችሁ ፏሎ ታደርጉን ከነበረ ምንድን ነው ያገኛችሁበት? እስቲ ሼር አድርጉ ለህዝብ እንዲጠቅም ለህዝብ እንዲባረክበት እግዚአብሔር የሰጣችሁ መገለጥና መረዳት እስቲ ሼር አድርጉን፣ እንድንባረክበት፣ እንድንነቃቃበት አካፍሉን፣ ሼር አድርጉን፣ ኮመንቱ ላይ አስቀምጦልን። ደግሞ በዚሁ ጋር አያይዤ ለቻናላችን እንግዳ ከሆኑ ሳብስክራይብ እንድታደርጉ በታላቅ ትጥና እየጠየኳችሁ በቀጥታ ወደ ዛሬው ዝግጅት እናልፋለን። አብራችሁን ቆዩ። መልካም መሪ መርዶኪዮስ ወደዛ ከመሄዳችን በፊት ምራፍ ዘጠኝን አንድ የመጀመሪያውን ቁጥር ብቻ ላንሳ ምራፍ ዘጠኝ ታሪክ የተገለበጠበት ነው የእስራኤል ልጆች የአይሁድ ልጆች በጠላቶቻቸው ላይ እንዲነሱ ንጉሱ በደሴም ዳይ ሃማ አይሁድን ሊገድል ባወጀበት አዳር በሚባለው በ12ተኛው ቀን በ13ተኛው ቀን ህዝብ ሁሉ በአይሁድ ላይ እንዲነሳና እንዲገላቸው አዋጅን ባወጀበት ደሴም ዳይ ነገሩ ተገልብጦ አይሁዶች ሊነሱባቸው በነበሩ ሰዎች ላይ እንዲነሱ አዋጅ የተነገረበት ቀን ነው። ነገር የተገለበጠበት ቀን ነው። ከዛ ጋር ተያይዞ እርምጃ የወሰዱበት ቀን ነው። በተለያየ ቦታ ላይ ያሉ አይሁዶች እነ አስቴር በሱሳ የነበሩትን የአይሁድ ጠላቶች 300 በመጀመሪያ ከዛ 200 በአጠቃላይ 500 ሰዎችን እንዳጠፉ የሃማን ልጆች እንደሰቀዱ አይሁዶች ግን የሚገርማችሁ ነገር ወደ ብዝበዛው እጃቸውን እንዳላነሱ ይናገራል። በመጨረሻ ምዕራፉ ሲጨርስ ፉሪም የተባለ አዋጅ በቃ አይሁድ የተባለ ሁሉ ይህ ጀኖሳይድ ታውጆበት የነበረው ህዝብ በአንድ ወቅት ሊገደል በሴም ላይ ተገሎ ሊያቅ የነበረው ህዝብ ህይወቱ እንዲቀጥል ህልውናው ተረጋግጦለት እንዲቀጥል እንዲኖር አዋጅ የተገለበጠበትና ህልውናው የተረጋገጠበት ቀን ስለሆነ ፉሪም የተባለውን ያንን በዓል ከነ አስቴር ከነ መርዶኪዮስ ጀምሮ እስከ ትውልዱ መጨረሻ ድረስ እንዲያከብረው አዋጅ አስቴርና መርዶኪዮስ የጻፉበት ምዕራፍ ነው። በጣም ትልቅ ትልቅ ታሪክ ያለው ምዕራፍ ነው። የመጀመሪያውን ቁጥር ብቻ ላንሳት። አዳር በሚባለው በ12ተኛው ወር ወሩም በ13ተኛው ቀን የንጉሱ ትእዛዝና ዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑበት ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ምናለ ተገለበጠ ይላል። የሚገርም ነገር ነው። በቃ ሊገደሉ ጀነሳይድ ታውጆባቸው አንድ ቀን ሴም ደይ ሁሉም አይሁድ እንዲገደል አዋጅ በተነገረበትና ሞታቸው በሚጠበቅበት ቀን ነገሩ ተገለበጠና አይሁዶች እነሱ ሆኑ ሰልጣኞች። የእግዚአብሔር ኢንቪዝብል እጅ ሲመጣ እንደዚህ ነው። አዋጅ በእናንተ ላይ የተነገረባችሁ? በቃ እሷን በዚህ ቀን እንደዚህ አባራት፣ ከስራ እሱን አሰናብተው፣ ይሄ እንዲህ ነው መሆን ያለበት፣ አስወጣው፣ ይሄን አድርገው፣ ያን አድርጓቸው ተብሎ ብቻ በእናንተ ላይ አንድ ነገር ተነግሮባችሁ ያ ቀን በእናንተ ላይ እስኪፈጸምባችሁ ድረስ እየተጠባበቃችሁ ያላቸው ሰዎች ልትኖሩ ትችላላችሁ ወገኖቼ። ወይ በጽድቅና በቅድስና በእግዚአብሔር ፊት ሄዳችሁ እግዚአብሔር ለጠላቶቻችሁ እጅ አሳልፈው እናንተን ፈጽሞ አይሰጥም። ኖ ኖ ኖ አይሰጥም። እግዚአብሔር እንዲህ እግዚአብሔር በጣም ታማኝ አምላክ ነው። ያ ኢንቪዚብል የሆነው የእግዚአብሔር እጅ መጣ፣ ነገርን ገለበጠው፣ ገለበጠው። አዋጅ መጣ፣ አዋጁ ተነበበ። አይሁድ በሙሉ በጠላቶቻቸው በተነሱባቸው ላይ ይሰልጥኑ የሚል እንዲሁም የዘረፏቸው እነሱን እነሱ ሊያደርጉባቸው የነበረውም አይሁዶች በጠላቶቻቸው ላይ ያድርጉ የሚለው አዋጅ ደሴም ደይ ፕራክቲካል እንዲሆን ተነገረ። ደነገጡ። ይሄ ነገር የሚገርመ ነው። ይህ ነው አይሁዶች ጊዜ ጥሏቸዋል አይሁዶች ከጊዜ በታች ናቸው ለእኛ ተላልፈው ተሰጥተዋል ብለው በአይሁድ ላይ ቢላዋ ስለው ጦርና ጋሻ ሰብቀው ይጠባበቁ የነበሩ ሰዎች ነበሩ እነዚህን ሰዎች እነማን እንደሆኑ አይሁዶች አይተዋቸዋል፣ ያውቋቸዋል። በተቃራኒው ደግሞ አብሮ አደጌ ነው አብሮኛ አርሷል በሬ ተካፍለን ያረስ ነው ብዙ ታሪክ አብረን አሳልፈናል ወዳጄ ነው በሱና በቤቱ ላይ ጅን አላነሳም ብሎ እቤቱ ደግሞ እየተቀመጠ ሌላ ደግሞ የአይሁድ ደግሞ ወዳጅ አለ። ያንንም ያውቃሉ። ማን ወዳጅ ማን ጠናት እንደሆነ ጊዜው ገልጦላቸዋል። ታሪኩ ሲገለበጥ የትና መቼ ማጋር መሄድ እንዳለባቸው ግልጽ ነው እየተደረገው ወገኖች፣ ወይ ታይም ጊዜ ማንነትን ይገልጣል። ማወዳጅህ ነው ማን አጠገብ አብሮ ይቆማል፣ ማን አንተ እንደተዋረድክ እና ከጊዜ በታች እንደሁ አንቺ ከጊዜ በታች እንደወንሽ አውቁ በአንቺ ለመጠቀም ደግሞ አሰፍስፎ የሚመጣው ማን እንደሆነ ጊዜ ይገልጣል። እኛ ክርስቲያኖች በወንድሞቻችን ላይ እንድንነሳ እንዲህ እንድናደርግ አልተፈቀደልንም። ከጊዜ በታች እንደሆኑ አይተን በነሱ ተጠቃሚዎች እንድንሆን ወይም ደግሞ በነሱ ላይ አድቫንቴጅ እንድንወስድ እነሱን እንድናንገላታ፣ የበታችነት ስሜታቸው ልቆ ከኛ በታቸው ነው እንዲኖሩ ለማድረግ አልተጠራንም። ጉልበታቸው ሲላላ እንድናበረታ፣ ሲወድቁ እንድናነሳ፣ ሲደክሙ እንድንጸልይ እንድንደግፋቸው ነው የተጠራ ነው። እንድንነሳባቸው አልተጠራንም። ቤተክርስቲያን ቤተ ክርስቲያን ውስጥ ግን አሁን እንደዛ አይነት አሰራር እንዳለ ግን እናውቃለን። በቃ ወደቀ፣ ደከመ ሲባል ወር ደግሞ እንዲሆነ ሲባል እምንስቅ፣ የምናላግጥ የምናሾፍባቸው፣ የምንሸሻቸው፣ የምንርቃቸው ሰዎች አለን። ቢኬርፉ ምክንያቱም እግዚአብሔር የወደቀውን ያነሳል። እግዚአብሔር ታሪክን ይገለብጣል። እግዚአብሔር ታሪክን ይቀየራል። አዋጅን ይገለብጣል። የአይሁዶች አዋጅ ተገለበጠ። ማን ምን ሊሰራ እንደነበረ ስለሚያውቁ የት መሄድ እንዳለባቸው በጣም ገልጾ ሆነ። ቢኬርፉል እንጠንቀቅ። በወንድሞቻችን ላይ ሲጀመር መነሳት የሚባለው ነገር አይሰራም። በሁለተኛ ደረጃ በእኛ በክርስቲያኖች እንዲህ አይነት አሰራር መነሳት፣ በወንድሞች ላይ ክፋትን ማድረግ፣ በወንድሞች ውድቀት መቀለድ፣ እነሱ ሲከስሩ እኛ መክበር ምናም የሚባለው ነገር በፍጹም አይሰራም። እናስብበት፣ ብንጠነቀቅ ይሻላል። ምክንያቱም እግዚአብሔር ታሪክን ይገለብጣል። ኢየሱስ ክርስቶስ ጌታ ነው። ምዕራፍ ዘጠኝ ይህችን ቁጥር ብቻ ማንሳት ፈለግሁ። የተቀረውን እናንተ ቀስ ዝግ ብላችሁ ጨርሱት። አቶት ምዕራፍ አስር ላይ ስንመጣ መልካም መሪ መርዶኪዮስን እናገኘዋለን። መርዶኪዮስ ምን አይነት ሰው ነበር? መርዶኪዮስ እንዴት ያለ በምን በምን አይነት መልክ የተመሰከረለት ሰው ነበር? መርዶኪዮስ ምን አይነት ሰው ነው? ይህንን ነው እንድናነሳው የፈለግሁት። ንጉሡም አርጤክስስ በምድርና በባህር ደሴቶች ላይ ግብር ጣለ። የኃይሉና የብርታቱም ስራ ሁሉ ንጉሱም እስከምን ድረስ እንደከበረው እንዳከበረው የመርዶኪዮስ ክብር ታላቅነት በሜዶንና በፋርስ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? አይሁዳዊው መርዶኪዮስ ለንጉሱ ለአርቴክስስ በማዕረግ ሁለተኛ ነበር ይላል። ምን ያህል እንዳከበረው በነሱ ታሪክ እና በአይሁድ ብቻ ሳይሆን በፋርስና በሜዶን ነገስታት ታሪክ መጽሐፍ ውስጥ ተጽፏል። የመርዶኪዎስ ታላቅነትና ክብር ምን አይነት ሰው ነበረ ሲባል ንንንንቻር ያንን የሚያክል ኤምፓየር የሚያስተዳድር አስተዳዳሪ መከተል የኤምፐረሩ እሱ ነው፣ መርዶኪዎስ ነበር። ነገር ግን እነ ፐርሰናል ለቭል መርዶኪዎስ ምን አይነት መሪ ነበር? ምን አይነት ሰው ነው ተብሎ ቢጠራ በአይሁድም ዘንድ የከበረ ነበር ይላል። ዌል ሪስፔክትድ ይሄ ሰው ከአመድ ላይ አመድ ላይ ስለ ህዝቡ የተንከባለለ ሃማን አልፈራም። ሳይናወጥ ሳይደነግጥ፣ ሃማን ሳይፈራ በጾም በጸሎት በእግዚአብሔር ፊት ሆኖ የሃማን ሸር የገለበጠ ህዝቡን ከሞት ያስመለጠ ህዝቡን የታደገ ሰው ስለሆነ ህዝቡ ያከብረዋል። ህዝቡ ያከብረዋል። የከበረ መሪ ነው። የከበረ ሰው ነው። ህዝቡ እጁን አንስቶ ቮት አድርጎ መርዶኪዮስ መሪያችን ይሁን አላለም። መለኮት ነው መዞ አምጥቶ እዛ ቦታ ላይ ያስቀመጠው ሊደር ባይ ዲፋክቶ። በቃ በጀስት ይሄ ዘ ዲፋክቶ ሊደር። ህዝቡ መሪ ማነው ቢባል መርዶኪዮስ ጋር ነው የሚሄደው። ቮት ግን አድርገው ተጠራርተው ምናምን አልመረጡትም። በቃ የመለኮት ቀባው አመጣው፣ አስቀመጠው፣ ህዝቡም አከበረው። የሄደበት መንገድ ቀላል አልነበርም ወገኖች። ወይ እንደዚህ አይነት መሪዎችን ነው የምንፈልገው፣ ስለ ህዝቡ ዋጋ የሚከፍሉ፣ ስለ ህዝቡ የሚያለቅሱ ግድ የሌላቸው። ኢየሱስ አለ ቅጥረኛ እረኛ አለ አለ እሱ ተኩላው ሲመጣ አለ በጎቹን በትኖ ትቶ ይሸሻል አለ ይሄዳል አለ። ችግር ሲበዛ ፈተናው ሲበዛ ነገሮች ሲመሰቃቀሉ ህዝቡን ከመታረግ ይልቅ ራሱን ማዳን ስለሚፈልግ ይህን ጣጣ መሸከም አልፈልግም ብሎ ዝርግፍ አድርጎል አፍንጫ ላይ ወርወሩል ይሄዳል። መርዶኪዮስ እንደዛ አይደለም። እስከ መጨረሻው ድረስ ነው ለህዝቡ፣ እስከ መጨረሻው ድረስ ነው ሄደው የአስቴር ህይወት ራሱ አደጋ ውስጥ እስኪገባ ድረስ በእምነት በድፍረት፣ በጸሎት በእግዚአብሔር ፊት ሆኖ እርምጃ የወሰደ ሰው ነው። ህዝቡ ያከብረዋል፣ የከበረ ነው። ለህዝቡ ምን አይነት ዋጋ እንደከፈለ ህዝቡ ራሱ ስለሚያውቅ ማለት ነው። በጣም የሚገርመውና ደስ የሚለው በብዙ ወንድሞች ዘንድ የተወደደ ነው ይላል መርዶኪዮስ፣ ሲወዱታ የተወደደ ነው። ከሱ ጋር አምስት ደቂቃ ማጥፋት ማለት የከበረ ሞመንት የማትረሳ በሕይወት ታሪክ ውስጥ ተመዝግባ የምትቀር ማለት ነው የተወደደ ሰው ነው ይወደዋል ህዝቡ ለምን ህዝቡን ስለሚወድ ማለት ነው ለህዝቡ መልካምን ስለሚያስብ ስለሚያደርግ ማለት ነው ቅን ነው መርዶኪዮስ ክፉ ነገር በጥቭን በጠላቶቻቸው ላይ እኮ አዋጅ ሲያወጣ ማንም በእናንተ ላይ እጃቸውን ካነሱ ነው ያለው የጽድቅ ሰው ነው እይታው መልካም ነው የሚያየው ነገር መልካም ነው የሚያስበው መልካም ነው አጠገቡ ሆነው ሲያዋሩት ደስ ይላል። የሚያወራው የሰላም ወሬ ነው፣ የጽድቅ ወሬ ነው የሚያወራው። የቀለለው ሰው ነው፣ አይከብድም፣ አይጫጫናችሁም። መርዶኪዮስ ደስ የሚል ሰው ነው። አዋርተው ታውቃለህ? ቀርበው ታውቃለህ? የሚገርም እኮ ጥበብ አለው ውስጡ። የሚገርም ሰው ነው። ልዩ የሆነ መረዳት ያለው ሰው ነው። የፍቅር ሰው ነው። በብዙ ወንድሞች ዘንድ የተወደደ ነው። አለልን ይባላል መርዶኪዮስ አለ ይባላል። ለህዝቡ መልካምን የፈለገ ነው ይለዋል። አቤት አቤት አቤት! ለህዝቡ የለም እኮ አሁን መልካምን የፈለገ ፖሊሲ ሲወጣ፣ አስተዳዳሪ አይደል እቅድ ሲወጣ፣ ኖ ኖ ኖ ኖ ህዝቤን ይጎዳብኛል ይላል። ይሄ ለህዝቤ የሚመች አይደለም ይላል። ይሄ ለህዝቡ ጥሩ አይደለም አይሁድ ይጎዳሉ ይላል። ለህዝቡ መልካምን ነው የሚፈልገው። ህዝቡን የሚጎዳ ነገር፣ ህዝቡን የሚያጎሳቁል ነገር አያደርግም፣ አይሰራም፣ እንዲሰራም አይፈቅድም። መርዶኪዮስ የሚገርም አይነት መልካም መሪ ነው። የሚገርመው ለዘሩም ሁሉ በደና የተናገረ ነበር ይላል። ህዝቡን በአሽሙር በስድብ የማይገሸለጥ ህዝቤን እወደዋለሁ፣ ይህ ህዝብ የከበረ ህዝብ ነው፣ የሚል ይህ ህዝብ ታላቅ ህዝብ ነው፣ ይህ ህዝብ የእግዚአብሔር ህዝብ ነው፣ ይህንን ህዝብ ማገልገል ማለት ክብር ነው እያለ ስለ ህዝቡ በጎ የሚናገር ይህ ህዝብ የተመረጠ ህዝብ ነው፣ እንደሱ ያለ ሌላ ህዝብ የለም የሚል አይዟችሁ፣ የሚል እግዚአብሔር ከኛ ጋር ነው የሚል የሚያደፋፍረው የሚያነቃቃውን ነገር የሚነግረው አይዞ የሚል እንጸልያለን የሚለው እግዚአብሔር ከአንተ ካንቺ ጋራ ነው የሚል በደህና የሚናገር ተስማሙ፣ አይዟችሁ፣ ታረቁ፣ ሰላም አውርዱ፣ በእናንተ መካከል አንድ ላይ ሆኑ፣ ሰብሰብ በሉ። አዋጁንም ሲጽፍ እንደዛ ነው የጻፈላቸው እርስ በርስ ተደጋገፉ የሚል በወንድሞች መካከል መርዝ እየረጨ የማያጣላ የማያገዳደል ደም ደስ የማይለው ግን በመልካም የሚናገር በጣም መልካም የተወደደ መሪ መርዶኪዮስ እንደዚህ አይነት ሰው ነበር። መርዶኪዮስን ሳስብ ነህምያ ትዝ ይለኛል ነህምያ ምራፍ አንድ ላይ ማኑ ምራፍ ሁለት ላይ የኢየሩሳሌም ነገር ወደፊት ነህምያን እናያለን። በጣም አስቆጭቶት ንጉሱ ፈቅዶለት እንዲሄድ ሲሄድ በጣም ባጭሩ ምራፍ ሁለት ቁጥር አስር ላይ ሆሮናዊው ሰንበላጥ እንግዲህ ሶስት ወር ተጉዞ ነው ነህሚያ ወደ ኢየሩሳሌም ያመጣ። አሁን የሆነ ቼክ ፖይንት ላይ ነው። እዛ ቼክ ፖይንት ላይ ያንን አካባቢ የኢየሩሳሌም ዞን የሚገዙ ሰንበላጥ፣ ጌሳም እና ጦቢያ የተባሉ ሰዎች አሉ። እነዚህ ሰዎች ጋር ይደርስና ደብዳቤ ይሰጣቸዋል። ሆሮናዊው ሰንበላጥና ባሪያው አሞናዊ ጦቢያ ለእስራኤል ልጆች መልካምን ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ ይላል ምን አይነት ሰው ነው አሁን የመጣው ሌባ አይደለም ከነሱ ጋር ተመሳጥሮ ህዝቡን እየመዘበረ ሆዱን የሚሞላ ሰው አይደለም የመጣው ለዘርፊያ አብሯቸው የሚሰራ ሰው ህዝቡን የሚመታላቸው፣ የሚያጎሳቆለላቸው፣ የሚያዋርድላቸው ለእነሱ መሳሪያ ሆኖ መጠቀሚያ ሆኖ ሁሉን እየሞላ ከነሱ ጋር ተባብሮ ህዝቡን የሚያዋርድ ህዝብ አይደለ ሰው አይደለም። አሁን የመጣው ለየት ያለ ሰው ነው የመጣው፣ ለእስራኤል ልጆች መልካምን ነገር የሚሻ ሰው ነው የመጣው። ስለዚህ የሆነ ችግር ሊፈጠር ነው። በጣም ተበሳጩ ይላል ተበሳጭላል። ነህሚያ ምን አይነት ሰው ነው? ለህዝቡ መልካምን ነገር የሚፈልግ፣ የህዝቡ ፔን የሚሰማው፣ የህዝቡ ውድቀት የሚቆጨው የሚያንገበግበው ሰው ነው ነህሚያ። ይሄ ሰው መጣ ማለት ያ የፈረሰው እነሱ እንደፈለጉ የሚገቡበት የሚወጡበት፣ እቃ የሚያመላልሱበት ያንን ቅጥር ይሰራና እነሱ እንደ አውት ውጭ ሊሆኑ ነው፣ እነሱ ከጨዋታ ውጭ ሊሆኑ ነው። አልወደዱትም። ነህሚያ ግን ለህዝቡ መልካም የሚሻ መሪ ነበር። ለህዝባቸው መልካም የማይሻ መሪዎች ደግሞ ነበሩ። እነ ዮሮብዓም ነበሩ፣ እነ አካብ ነበሩ። በእግዚአብሔር ፊት ኃጢአትን ለመስራት ነፍሱን እንደሸጠ እንደ አካብ ያለ ሰው አልተገኘም። ሚስቱ ኤልዛቤል እንደነዳቸው እንደ አካብ ያለ ሰው አልተገኘም ይላል መጽሐፍ ቅዱስ ይናገር። ራሱን የሸጠ ነው ለኃጢአት አካብ። ኢዮርባም ህዝቡን ያሳሳተ ሃይማኖቱን ያስካደ ከግብፅ ያወጡ አማለክቶች እንጂ በዳንና በቤርሳቢ ያቁም ኩል እነዚህ ሁለቱ አማለክቶች ናቸው ለእነሱ ስገድ ኢየሩሳሌም መሄድ የለብን ብሎ ህዝቡ ሃይማኖቱን እንዲስድ ከጌታ እንዲርቅ ያደረገ የሐሰት ትምህርት ያስተማረ ተንኮለኛ ሴረኛ ሰው ነው፣ ኢዮርባም ማለት ለህዝቡ ያላሰቡ መልካም የማይሹ ጥቅማቸውን ብቻ ያሰቡ መሪዎችም ነበሩ ወገኖቼ ወይ የአስቴር መጽሐፍ በመርዶኪዮስ መልካም መሪ መርዶኪዮስ በሚለው ርዕስ ስንጨርስ ጥያቄ ብዙዎቻችን ናይብ ነን ስለዚህ በብዙ ጥያቄ አይምሯችን ተይዟል ስለማንጠየቅ በእግዚአብሔር ከእግዚአብሔር ቃል አንጻር ተነስተን እውነቱን ከውሸቱ ለይተን አውጥተን ውሸቱን እርግፍ አድርገን ገፍተን መተው ስለማንፈልግ ስለሚምታታብን ከመድረክም የምንሰማው አንዳንድ ትምህርት የነሱን ውሸት እንድንቀበል ማስፈራሪያና ዛቻ በጥቅስ የተለወሰ ዛቻ ስላለው ደፈር ብለን ነገሩን ሰርስረን እውነቱ ጋር ለመድረስ እንዳንሄድ እንቅፋት ስለሆነብን፣ ዛሬ እንደ መርዶኪዮስ ሳይሆን እንደነ ዮርባን ባሉ መሪዎች ዋጋ እየከፈልን ያለን በጣም ብዙ ሰዎች አለ። ከእውነት ያራቁን እውነቱን እንዳናቅ የሚፈልጉ መሪዎች እጅ ስር የወደቅን ሰዎች አለ። ካወቀን ልንጠይቅ ነው። ካወቀን ነቃና፣ ያ አይፈለግም፣ ያ አይፈለግም። ላደፋፍራችሁ በእግዚአብሔር ቃሉነት ነገሮችን መፈተሽ ጀምሩ። ከመድረክ በጩኸትና በብዙ ልልታ አንድ ነገር ስለተነገረ እውነት ነው ማለት አይደለም። በዚህ እንዳትሳሳቱ፣ በሽንገላ እንዳትጎዱ፣ ካራክተርን ፈትኑ፣ ባህሪን ፈትኑ። መሪ ብላችሁ የምትከተሉት ሰው መጽሐፍ ቅዱስ፣ ሐዋርያው ጳውሎስ ሲናገር በምሳሌነት የሚያገለግሏችሁ ነው። የዕብራውያንም ጸሐፊ ሲናገር በመጀመሪያ የእግዚአብሔርን ቃል የነገሯችሁን ሰዎች የህይወታቸውን ፍሬ እያያችሁ መሰሏቸው፣ ነው ያለው። በሃይማኖታቸው ምን እያያችሁ? የህይወታቸውን ፍሬ እያያችሁ። ቼክ ካራክተር፣ ውጭ ብቻቸውን ሲሆን ቼክ። ከመድረክ ውጪ ይፈተሽ፣ ቼክ ይደረግ፣ እንዳንጎዳ፣ ቤቱን እንዳንጠላው ቃሉን መቀበል እንዳያቅተን እውነትና ውሸቱን ለይተን እንድናቅ ስህተት ውስጥ ራሳችንን እንዳናገኘው እንፈትን፣ ቼክ እናድርግ። መሪ ተብሎ ታይተል ስለተሰጠው ብቻ ትክክል ነው ማለት አይደለም። ቼክ አድርጉ እንዳትጎዱ። ብዙዎች ዋጋ እየከፈሉ እንደሆነ አውቃለሁ። ይኸው በእግዚአብሔር ቃል ፈትኑ። መሪዎች ተብለን ቦታው ላይ የተቀመጠን ሰዎች ዛሬ እንደ ልባችን ልንናገር የፈለግነውን ልንሰራ እንችላለን። እግዚአብሔር ግን ሂሳብን ያወራርዳል። እዚች ምድር ላይ ምንም የሚመጣ ባይመስለን እንኳን አንድ ቀን ግን ታሪክ ተዘግቶ በእግዚአብሔር ፊት ቆምን ያችን ሂሳብ እንደምናወራርድ አንርሳ። ስለዚህ ምን አደከመን? ለምን መርዶኪዮስን አንሆንም? ለምን የእውነት ሰዎች አንሆነ? ለምን መልካም ሰዎች አንሆንም ለምን በብዙ ወንድሞች መካከል የምንወደድ አንሆንም? ለምን ለህዝባችን መልካሙን ነገር አንፈልግም? ለምን ለህዝብ አንደክምም? ለምን ለህዝብ አንሰራም? አይሻልም? አንድ ቀን እንጠየቅበታለንና። የአስቴር መጽሐፍ በዚህ ነው የምንጨርሰው። እርግጠኛ ነኝ ብዙ ነገር ተመራችሁበታል ብዬ አስባለሁ። በሚቀጥለው ጊዜ በሌላ ዝግጅት እንገናኛለን። አብራችሁ ነበርኩት ወንድማችሁ መሃሪ ነኝ። ጤና ይስጥልኝ።